ሀፒ በርዝደይ እንበለው። ሃፒ በርዝ ቱ ዩ አንተ አይክፋ እን ማለት ነው አልቆርስም።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

እንግዲህ መስከረም ሀያ አንድ የብሩኬ ልደት ነው። እንኳን ታወለድክልን ሀፒ በርዝዴይ ሺ ዓመት ኖርልን እንላለን። የኛ ጀግና፣ የኛ ኩሩ፣ የኛ ቅን ሀሳብ ሆን ብሩኬ ሃይምዬ ማንችም እንደዛ እንደ ብሩኬ ቅን ቅንዮንሽ ኩሩ ሴት በቅ ጀግና ሴት የማትፈሪ ሁሉም ነገር እንድትልቅ ሰው ሆነች። እንደዚህ አሁን እሷ ራሷ ናት እንደዚህ ሰፕራይዝ ያደረገችው፣ ይህ ሁሉ ሰው ጠርታ ማለት ነው። በጣም ጀግና ነሽ እውነት ሃይሚዬ፣ ሳላደንቅሽ አላልፍም። ረዥም ድቤ ጤና ይስጥሽ ከፍ ያርግሽ ፈጣሪ ማለት ነው። እኔ እንጃ እኔ የዛሬ ዓመት ደግሞ በቃ የሆነ ትልቅ ደረጃ ላይ ደርሳችሁ የምናይ ፈጣሪ ያደርግልን ጠላታችሁ ደግሞ እግራችሁ ስር የጣልላችሁ ነው ምላችሁ። ኔ እውነቱ ስነግራችሁ እንዴት ደስ እንዳለኝ ሙሽዬም ተገኝታ የእሱ ወንድሞችም ተገኝተው ጎደኞች እንደዚህ ተሰባስበ ልደትም መክበሩ በጣም ነው ደስ ያለኝ፣ እውነቱ ስነግራችሁ ማለት ነው። ይሄ ሁሉ ሰው እዛ የሚገኘው ይሄ ሁሉ ሰው ማለት ነው። መልካም ምኞታችሁ ስገልጽላቸው ወይኔ ብሩኬ በጣም ቅን ሰው ነው። በጣም ሰውን መካሪ ነው በጣም ቅን ልብ ያለ ነው እና ኒንጃ ስም ሲያወራ በጣም ነው የሚገርመው። እና እንግዲህ የሙሽሮች አይመስል የሆነ ቀለበቱን የሚገቡ ሰዎች አይመስሉ ቦታው ሁለት በጣም ነው ደስ የሚለው እና የእኛ ቆንጆ እሱ እንግዲህ ሰፕራይዝ ተደርጎ ነው ብሩክ ማነው ሀይሚዬናት ይሄ ሁሉ ያደረገችው እና የእኛ ቅን የሆንሽናት ልጅ ልጅ ሆና ይሄ ሁሉ ማሰባ እግዚአብሔርን በጣም ነው ማደንቃት እኔ የኛ ቆንጆ እና ብሩክ የኛ አባት አንተም እንኳን ተወለድክልን፣ ረዥም እድሜ ቀሪ ዘመኔን የተባረከ የተቀደሰ ያደርግልን። መልክ እና ሙሽዬም ደግሞ በዚያ አጋጣሚ ሳላደንቅሽ አላልፍም። እንደዚህ ኩሩኩሩ የሆንሽ ልጆች ወልደሽ በአለም በአለም ውድ ድሁኑ ፍቅር የሆኑ ልጆች ስለወለድሽልኝ፣ በጣም ነው የምናመሰግንሽ እኔ ቆንጆ እናት። እኔ እንጃ እውነት ቃል የለኝም። እኔ እሷም የሱ የእሱ ልደት ላይ እሷም መገኘቷ እንዴት ደስ እንዳለኝ የእውነት ነግራችሁ ማለት በጣም ነው ደስ ያለኝና የእኛ ጀግና እናት አሁንም ጀግና ነሽ። እውነት እንዲህ አይነት ልጆች መልካም የሆኑ ቅን ልብ ያላቸው ልጆች ስላሉሽ እኔ በጣም ነው መወዳችሁ፣ በጣም የማከብራችሁ ክስ ያጠን እንግዲህ ብሃይሚ የኔ ንጉስ ስትሉ አረ ሃይሚ ታይታ እያለ እሷ ተሽከሮሞ ብሩኬ በጣሪ ሆ እንደ ዛሬ እንደዚህ አይቻላቅም ብሩኬ እንዲ ሽከሮሙ ማለት ነው። በጣም ም ተሽከሮሞ እሷ ኮ እሷ በቃ እንደ እሳት ሆነች ስታውራ ምናምን ማለት ነው። እሱ እንግዲህ እንዲ ተሽከሮሞ እዩት። አንገቱን ደፍተዋል። ሰውን ቀና ብለውን ከና የሚንዳያቸው ከሆነ ማለት ነው ኑርልኝ እኔ አባት የኔውን ለነገር እያለች እ አጠገብ ሆነ። እንደዚህ እንግዲህ መልካም ምኞቷን እየገለጸችለት ነው ማለት ነው። ለጋሼ ብሩኬ በጣም ነው ደስ የምለው በነገራችን ላይ እውነት ቆም ብላችሁ ስታስቡ ከዚህ የበለጠ ደስታ ብዬ አላስብም እኔ ለሰው ልጅም ሆነ ለማንም እና ውዶች በጣም ነው ደስ የሚለው፣ በጣም ነው የሚያስደስተው። ብሩክዬ የኔ አባት መልካም ልደት ይሁንልህ፣ ቀሪ ዘመን ዘመንን ይባርክልህ። ሀይምዬና ብሩክ አብራችሁ እጅ በእጅ ታይዛችሁ ዛሬ ደርሳችኋል፣ እዚህ ደረጃ ላይ ደርሳችኋል። እና አሁንም ደግሞ ፈጣሪ ከፍ ያድርጋችሁ፣ ቀሪ ዘመናችሁን ፈጣሪ ይባርክላችሁ ነው ምላቸው። እሷም አሱም አንድ ናቸው፣ እናቴ ነው የምላቸው ይኔ ይኔ እያለች ነው ሀይሚዬ። አዎ እንግዲህ እንዳያችሁ ከሆነ ኬኩን ማለት ነው፣ እሷ ሳትኖር አልቆርጽም ማለት ኬኩን አልቆርስም እሷ ሳትኖር እኔ አልቆርስም፣ ጥሩልኝ፣ ደውሉላት እያለ በጣም ቅር እያለ ቅር እያለ እምቢ ስለው አልቆርጽም ብሎ እምቢ እያለው ነበረን። እኔ አባት እንዴት እንደ አንጀት እንደበላ እግዚአብሔር። ልክ ስመጣ ሀይሚስ ሀይሚስ ሌላ ሰኮ አልጠራም ሀይሚ የታለች ሀይሚ እያለ ነበረና፣ እንግዲህ ይሄን እያያችሁ ብዙ ሰዎች በሀይሚዬና በብሩኬ መሀል መግባት የምትፈልጉ እንደውም ስጋ ለብሳችሁ የሆነ ነገር ሆናችሁ የምትመጡ ሰዎች ወደ ራሳችሁ ተመለሱ። እነዚህ ልጆች ናት ቀልባችሁ፣ ልባችሁ፣ ውስጣችሁም አንድ አኔት ነውና እና ፈጣሪ የሆነም አንድ ያደርጋችሁ መጨረሻቸውን ያሳምርላቸው ነው ምላቸው ገጠመኝን ብታው ብትሰሙ ማለት ነው። በጣም ነው የሚያስቀው ማለት ነው ሁሉም ማለት ነው። እና እና ፈጣሪ ረጅም እድሜ ይስጣችሁ። የዛሬ ዓመትም ደግሞ እንደዚህ የእናንተ ልደት የምናይበት ዓመት ያደርግልን እና የሀይምዬና የብሩኬም ሰላም ለብዙ ሰዎች ሰላም ነው፣ ለሁለቱ ብቻ አይደለም እና በጣም ነው የምንወዳቸው፣ በጣም ነው የማከብራቸው እኔ ሙሽዬን አገኝቼ እውነቴን ነው ምላቸው ቃል ይሄ ብስማት መጠግባትም ጋር ነው ይመስለኝ። እና የእኛ ጀግና እናት እውነት በጣም ጀግና እናት ናት። እና የዛሬ አመት ደግሞ እናቴን አሳርፌ የሚገኝ ሰው ያደርገኝ እያለ ብሩኬ ፈጣሪን የተማጸነ ነበር። እና አዎ እግዚአብሔር ያደርግልኝ፣ እውነቱ ፈጣሪ ያሳካልኝ። እኔ አባት እንዴት እና ወና ምንድን እዚ ጋ ዳቦ ቁሩስ ቁሩስ እያረጉ ነው እናንተ፣ ምንሽ ኦ ማይ ጋድ እነዚህ ሁለቱ ባ ሶስቶ ተግባብተዋል እናንተ። ብቻ እነዚህ እንግዲህ ካሜራ ላይ ወጥቶ ማቁ ናቸው፣ ከዛሬ ነው ካሜራ ላይ የወጡት። እና አያቸው የሰው ፍቅር ስኖራቸው በጣም ብዙ ናቸው። እግዚአብሔርም፣ እና በጣም ነው ደስ የሚለው